የእውነት ቤተሰብ ሩታ ሩታ አልተቻለች፣ ሩታዬ አልተቻለች። ሜንያም በስ ሰላም ጤና ይስጥልኝ ውዴ፣ የተከበራችሁ ይቻላል፣ የተከታታይች ሰላማችሁ ይብዛልኝ። እውነት እውነት እውነት ለመናገር ያክል በጣም ሰሰግ ነበረ እስካሁን ማለት ነው። ሴት ልጅ እንደዚ በዝልክልካ ቆራጥና ትላላችሁ አንዳንድ ጊዜ። ለማንኛውም የኔ ውድ ቤተሰቦች ላይ ሼር አድርጉ። ለቤቱ አዲስ ከሆናችሁ ደግሞ ቤተሰብ ሁኑ። ሩታ አትበገሪዋ። ዛሬ ይሳቅን ቤት ያው ጠርተዋለች። ቤት ድረስ ነው የጠራችው። ሙሽ እሷ ያለበት ቦታ ሄዳ ምናምን ወደ ቤት መውሰድ እንደና አብርሃም አደለም እሷ ቤቷ ቁጭ ብላ እንደ ንግስት ና ብላ ላይ የጠራችው ይሄ ሁሉ የምታደርገው እንግዲህ፣ እሷ ጨጓራዋ ሲላጥ ስለነበረ እርር ስትል ስለነበረ ያንን ጨዋነሰው ቅማማነሰው ምን አነሰ የሚለውን ነገር አብርሽ ቅምሻ እንዲያደርግ ፈልጋ ነው። እንግዲህ ታቃላችሁ። እና ሌላ ነገር ምናምን ተፈጥሮ ምናምን አይደለም፣ ቤተሰብ እንዳታስቡ። ለቅምሻ ያክል የተደረገ ነገር ነው። ያው ይሳቅ ደግሞ ቤት ውስጥ እኔ አልመጣም፣ ይሄ መደረግ የለበትም፣ እኔ በጭራሽ አልመጣም፣ ሌላ ችግር ሊፈጠር ስለሚችል ምናምን ነገር ይላታል። ሩታዬ ደግሞ ደፋር ነች። እኔ በነገራችን ላይ የሩታን ማድነቅ የምፈልገው ነገር ቢኖር ድፍረቷና ኃይለኝነቷ ይሁን አልበገር ባይነቷ አንዳንድ ጊዜ በጣም ይገርመኛል። ማለት አሁን አብርሽ ወንድ ነው ሴት ወንድ ነው ሴትን ወደ ቤት ይዞ መምጣት ያለበት እሱም አግባብ አይደለም ቢባል እንኳን፣ ቢደረግ እሷ ግን ሴትነቷ ሳያግዳት ምናምን ነገር። በቃ በድፍረት ምንም ይሆናል የለ እኔ ቆስያለሁኝ እሱ ቢሄ ቤት የጋራችን ነው የእኔ የእሱ የሚባል ነገር የለም የእኔም የእሱ ነው እና እሱ ያደረገውን ነገር እስቲ እኔ ላድርገውና ይሞክረው ለምን እኔ እኔ ዛን ያክል ሊደፍር ቻለ በእኔ ላይ እንደዛ እንዴት ስህተትን ሊሰራ ቻለ እኔ ተናድጃለሁን እኔ የተናደድኩትን ነገር መናደድ አለበት በማለት የተደረገ ነገር ነው። አንዳንድ ፍልጦች እኮ በሌላ ነገር ነው የምታስቡት። ባለጌ ነሽ ምናምን ትሏታል። ብልግና አይደለም። ቆም ብላችሁ ካሰባችሁት ይሄ መቀጣጫ ነው። እውነት እግዚአብሔር ይሄ መቀጣጫ ነው ማለት። እሱ ቢያከብራት ኖሮ ትልቅ ቦታ ቢኖረው ኖሮ ሮሮታ የድሮ ኤክሶን ቤት ድረስ ጎትቶ ይዞ አይመጣም ነበረ። እስቲ ይሄ ይሳቅ በቅርብ ቀን የተዋወቀችው መጥ ጓደኛዋ ነው። በዛ ላይ ደግሞ የሆነ ስሬስ ነው አያስነቃ ምናይል ምናይል አሌለ ወንዳ ወንድ ነገር ነው እና ይሄንን ይሄንን ያደረገችው ይሄንን ደግሞ እዚህ ጋ የመረጠችው ምንድነው ልኩ ልክ እንዲያስገባው አሁን እኮ አብርሽ እንባ እኮ እየተናነቀው ነው። ወንድነት እኮ ይዞት ነው ለማልቀስ፣ ወንድነት ይዞት እንጂ እኮ እንባ በጣም እየተናነቀው ነው። ሩታ ደግሞ ከሰሞኑ እንግዲህ ያው ዝግጅት አለ፣ ጉዞ ደግሞ ሊሄዱ ነው። አስባችሁታል እንግዲህ አብርሽ፣ ወይኔ ወይኔ ወይኔ፣ ገመድ አቀብሉኝ ማለቱ አይቀርም። እነ ፍቅርዬን እነሱ እንኳን እነሱም ተስፋ ቆርጠዋል። ያው ከንድ ከሱ ህይወት ነገሩ ተስፋ አይቆርጡም። በአብርሽ እርግጠኛ ነኝ፣ የሚቆርጡ አይመስለኝም። አይቆርጡም። እሱ እንደው ትንሽ ሸሸሸሸ ይመታላቸው እንጂ። ለማንኛውም ቀጠለ። ይሳቅ መጣ፣ ቁጭ አለ፣ ጨዋታው ተጀመረ። እንግዲህ ያው አስገድጄ እንደዚህ ለምኜ ስለመጣልኝ በጣም አመሰግናለሁ። በክፉ ቀን የደረስክልኝ ወዳጅ ነህ። የኔና የአንተ ወዳጅነት ቀጣይነት ይኖረዋል። አንተ ሚቶቻን አላለ እኔም አለኝ። አብረን አበረን ቀጣይነት እናደርጋለን። እንግዲህ የኔና የአንተ ወዳጅነት በደንብ መጠንከር አለብን በት ስትል ሩታም ላይሳቅ ትነግረዋለች። እሱም እንዴ በደንብ መቀጠልማ ያለበት ነገር ነው፣ በዚህም ያቆም አይደለም። ደስ ይለኛል፣ ጥሩ ነው አለ። በሩታ ሀሳብ ተስማማ። እየተጫዋወቱ ያለ አባወራ አብርሽ መጣ። ወደ ቤት ሲገባ ሌላ ሰው ነው ሶፋ ላይ እየተቀመጠው። አብርሽ የሚቀመጥበት ቦታ ሌላ ሰው ተቀምጧል፣ ተቀይሯል። በአብርሽ ቦታ አቶ ይሳቅ እሳት ጎርሶ ጭድ ለብሶ ተክነብንቦ ምናምን ነገር እንዴ! ጭራሽ ቤት አመጣሽው እንዴ! አካኪ ዘራፍ አለ። በቃ ወንድነቴ ዛሬ ነው የተደፈረው። ለምን እንደዚ ሊሆን ቻለ? ምናምን ነገር አለ። መፍትሄ ነው አለች ሩታ። እንዴ አንተን ጭራሽ! አንተ ደግሞ ና ስትባል የምትመጣው በግ ነህ እንዴ? ኦ ኦ አንተ ባለፈው ይዘሃት የመጣኸው በግ ነች ማለት ነው። አረ፣ ሩታ አልተቻለችም። የምር መሱን ከምን ከምን ከምን እንደምታመጣው እንደምታገጣጥመው ይኒና ሆነ እንጃ። ጉብዝናሽ እኮ በቃ አንደኛ ነሽ። እጃሰጥም በቃ በዝ ሲላት በዝ ተወገዋለች። በዝ ሲላት በዝ ታጣድፈዋለች። ውጣልኝ ከቤቴ ውጣልኝ፣ ዛሬ ወንድነቴን ደፍረዋል። ይሄ መወገድ ያለበት ነገር ነው። ውጣልኝ በሰላማዊ መንገድ ምናምን። እኔ ቤትን የመጣሁትኝ ቤትክ ስለሆነ አከብረሃለሁን የምንም ነገር አላደርግም። ስለዛንተ ብትጎትተኝም ምንም ብትለኝ ምንም አላደርግም። ያ ማለት እኔ ፍርቻ አይደለም፣ በቤትክ ምንም ማድረግ አልፈልግም። ይሄ ወንጀል ነው ሰው ቤት ሄዶ ሰውን መተንኮስ በሚል ነው አራዳው ይሳቅ ማለት ነው። እና አብርሽ ተናደደ፣ ንዴቱ ቀጠለ። እንዴት እንደዚ ሊሆን በቃ ውጣልኝ አለ፣ ተጨቃጨቀ። ቀስ ብሎ በመጣበት እግሩ ወጣ። ነገር ግን ሩታዬ ደግሞ እኔ ይሄንን ነገር የማደርገው ሰላም ለመፍጠር እንጂ የሆነ ፈርቼ ምናምን ነገር አይደለም። ምንም የፈረውት ነገር የለም። ፈርቶሁም አይደለም የሚሄደው ነገር ግን ነገሮችን ለማበራረድ ያክል ነው ምናምን ነገር ምናምን አለች። ግን ግን ማለት ነው አብርሽ፣ ይሄ ነገር እንዳይደገምክ። አዎ በተለይ ደግሞ ከሩታ ጋር እንደዚ አይነት ነገር እንዳይደገምክ፣ ፉክክሩ ማለት ነው። ምክንያቱም ሩታን እልኸኛ እንደሆነች ታቃታለክ። ዛሬ ብቻ አይደለም፣ ብዙ ጊዜ በፊት በፊት ራሱ ትላለክ። ሩታ እልኸኛ ናት ምናምን ይል ነበር የሆነ ታይም ላይ እና የዛሬ ስድስት ወር አካባቢ እንደነዚያ አይነት ነገሮችን ይል ነበር። እና እልኸኛ መሆኗን እያወቅክ እንደዚ እልህ የበለጠ መገባባት ትወዳታለህ እኮ ትቀናለክ። እሷ በምታደርገው ነገር ሩታ ከምትናደድ እንደውም ውዶቼ ሩታ ስትናደድ እንደዛ አታሳይም እውነት በውስጧ ነው ምቅ አድርጋ የምትይዘው። እግዚአብሔርን አንበሳ የሚለው ቃል እኮ ብቻ ራሱ እኔ እንጃ ምን እንደምል፣ ምቅ አድርጋ በውስጧን ንዴቷን ይዛ አፍና አድርጋ አረ፣ እኔ አያስችለኝም። ቤተሰብ እንዴ እኔ ለፈልፋለሁ፣ እኔ ለፍልፌ ለፍልፌ ራሱ አይወጣልኝም እንዴ። አስባችሁታል እንዴ ባላችሁ ሌላ ሲጋል ዛውም፣ ሌላ በፊት ፍቅረኛው ጋር ምናምን ነገር። እኔ ሩታን በጣም በጣም በጣም እኔ እግዚአብሔር ከሚባለው በላይ አደነኩሽ፣ ከሚባለው በላይ ደግሞ ወደድኩሽ። እግዚአብሔርን ማለት የሆነ እጅ አትሰጥም፣ ለነገሮቹ ነገሮቹን ደግሞ አሌለ እሷ የታመመችውን ሌላ ሰው እንዲታመም ትፈልጋለች። በቃ እሷ ታማ ብቻዋን መቅረት አትፈልግም። ያ ህመም ያ ሰው እንዲረዳ ማድረግ ትፈልጋለች። አሁን አብርሽ እሷን ጎርቷታል፣ አሌለ ስብርብር አድርጓታል። እሷ ግን መሰበሯን ሳታሳይ እፍና አድርጋ ይዛ በሲስተም ሄዳ ይኸው አጠቃችሁ። ይሄ እንደሚሆን ራሱ አብርሽ ዘና ፈታ ሲልባት አላሰበውም። አሁን እሷ ከሌላ ሰው ጋር ስመጣ ሚስቴ እኮ ናት ልቀቅልኝ፣ ለምን እንደዚህ ታደርጋለ? ምናምን አካኪ ዘራፍ ማለት ጀመረ። ውህ አብርሽ፣ ለማንኛውም አይዞክ የኔ ወንድም፣ ውሃ እየጠጣ ተናደድ። እኔ ይሄንን ነው ማለት የምፈልገው ከሩታ ጋር ላትግባባ ሩታ